ምናላችሁ? እኔ አለው እግዚአብሔር ይመስገን ደና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በበርካታ ሰዎች ጥያቄ መሰረት የከርቤን ትክክለኛ የሆነ አጠቃቀሙን ንገረን ብላችሁኛል። ከርቤን በአፍ መውሰድ ይቻላል ወይንስ ደግሞ አይቻልም? ከርቤን ለአርትራይተስ፣ ከርቤን ለቆዳ ውበት፣ ከርቤን ለተለያዩ ለካንሰር እንዲሁም ደግሞ ለሄሞሮይድ ወይም ደግሞ ለፊንጢጣ ኪንታሮት እንዴት መጠቀም እችላለሁ ብላችሁ በተደጋጋሚ በኮመንት ላይ አስፍራችሁልኛል ማለት ነው። ትክክለኛ ወይ ወይም ደግሞ ትክክለኛ የአጠቃቀም ሂደቱን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህንን ቪዲዮ እስከ መጨረሻው ሳታዩ በፍጹም ከርቤን መጠቀም እንዳትጀምሩ ማለት ነው። እንዲሁም ደግሞ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 በተለያዩ መንገዶች ጥቅም ላይ ሊውል ይችላል። ነገር ግን በአጠቃቀሙ ላይ ጥንቃቄ ማድረግና ሊኖሩ የሚችሉ የጎንዮሽ ጉዳቶችን ማወቅ ያስፈልጋል። ከርቤ በባህላዊ መድኃኒት ውስጥ ለብዙ መቶ ዓመታት ሲያገለግል ቆይቷል። እናም አንዳንድ ሳይንሳዊ ጥናቶችም እነዚህን አጠቃቀሞችን ይደግፋሉ ማለት ነው። የመጀመሪያው ወሳኙ ጥያቄ ምንድን ነው? ከርቤን በአፍ መውሰድና መዋጥ ይቻላል የሚል ጥያቄ ነው። በአንዳንድ ሀገራቶች ኢትዮጵያንም ጨምሮ ከርቤን በቀጥታ በአፋቸው የሚወስዱ ሰዎች አሉ ማለት ነው። ነገር ግን በሳይንሳዊ ጥናት መሰረት ከርቤን በአፍ መውሰድናም መዋጥ በአጠቃላይ አይመከርም፣ እናም አደገኛም ሊሆን ይችላል። ምንም እንኳን በባህላዊ መድኃኒት ውስጥ አልፎ አልፎ በአነስተኛ መጠን ቢውልም ወይም ደግሞ ቢወሰድም ከርቤን በአፍ መዋጥ ከባድ የጎንዮሽ ጉዳቶችን ሊያስከትል ይችላል ማለት ነው። ሊከሰቱ የሚችሉ አደጋዎችናም የጎንዮሽ ጉዳቶችን ስነግራችሁ፣ አንደኛ መርዛማነት ወይም ደግሞ ቶክሲሲቲ ነው። ከርቤ በከፍተኛ መጠን ሲወሰድ መርዛማ ሊሆንብን ይችላል። ሁለተኛ ደግሞ የጨጓራና የትራክት ችግሮች፣ የምግብ መፈጨት ችግሮች ሊያጋጥመን ይችላል። በአፍ ሟጥ እንደ ማቅለሽለሽ፣ ማስታወክ፣ የሆድ መምናም ተቅማጥን ሊያስከትል ይችላል። የኩላሊት ችግሮችን ሊያስከትል ይችላል። በሶስተኛ ደረጃ አንዳንድ ጥናቶችም እንደሚያሳዩት ከፍተኛ መጠን ያለው ከርቤ በኩላሊት ላይ አሉታዊ ተጽዕኖን ሊያሳድር ይችላል። አራተኛ ደግሞ የመድኃኒት መስተጋበር ነው። መድኃኒቶችን የምትወስዱ ከሆነ ከርቤ በአፍ ሲወሰድ ከሌሎች መድኃኒቶች ጋር ግንኙነትን ሊፈጥር ይችላል። በተለይም የደም መርጋትን የሚከላከሉ አንቲኮጉላንስ ወይም ደግሞ የስኳር በሽታ መድኃኒቶችን የምትወስዱ ከሆነ አምስተኛ ደግሞ የማህፀን መኮማተር ነው። በእርግዝና ወቅት ከርቤን በአፍ መውሰድ የማህፀን መኮማተርን ሊያስከትልናም የፅንስ መጨናገፍ አደጋንም ሊጨምር ይችላል ማለት ነው። በአጠቃላይ ከርቤን በአፍ መውሰድ ደህንነቱ እየተጠበቀ አደለም። ከርቤን በአፍ ለመውሰድ ተጨማሪ ጥናትናም ምርምር ያስፈልጋል ማለት ነው። በአንዳንድ ሀገራቶች ግን ከርቤን በባህላዊ መድኃኒትነት በአፍ ይጠቀሙታል። አሁን ደግሞ ከርቤ እንግዲህ በአፍ ለመጠቀም አጠቃቀሙ በአፍ በሚወሰድበት ጊዜ ከርቤ በአፍ ውስጥ ለሚከሰቱ ችግሮች እንደ የአፍ ቁስለት ወይም ደግሞ የጉሮሮ ህመም ሲባል በአብዛኛው እንደ አፍ ማጠቢያ ሆኖ በውሃ ውስጥ ተበርዞ ጥቅም ላይ ይውላል። በዚህ ሁኔታ ውስጥም ቢሆን በፍጹም መዋጥ አይመከርም ማለት ነው። ከተጠቀማችሁ በኋላ መትፋት አለባችሁ። ከርቤን በአፍ መውሰድና መዋጥ በአጠቃላይ ደህንነቱ የተጠበቀ አይደለምና ከባድ የጎንዮሽ ጉዳቶችን ሊያስከትል ይችላል። ለውስጣዊ ጥቅም ከርቤን ለመጠቀም እያሰባችሁ ከሆነ ከመጠቀማችሁ በፊት ሐኪማችሁን ግዴታ ማማከር በጣም አስፈላጊ ነው። ሐኪማችሁን ሳታማክሩ ራስን ማከም አደገኛ ሊሆን ይችላል። ታዲያ ከርቤን ለሌሎች ለጤናችን እንዴት መጠቀም እንደሚቻል ደግሞ አሁን በዝርዝር እነግራችኋለሁኝ። የመጀመሪያና አንደኛ ለአፍናም ለጉሮሮ ጤና ከርቤን መጠቀም ይቻላል። ከርቤን በውሃ ውስጥ በመቀላቀል እንደ አፍ ማጠቢያ በመጠቀም የድድ በሽታን፣ የአፍ ቁስሎችንና የጉሮሮ ህመምን ለማስታገስ ይረዳል። የጸረ ተባይናም ጸረ ብግነት ባህሪያቱ ጎጂ ባክቴሪያዎችን ለመዋጋትና እብጠቱን ወይም ደግሞ ኢንፍላሜሽንን ለመቀነስ አስተዋጽኦ ያደርጋል። ከርቤን ለድድ ኢንፌክሽን መጠቀም ይቻላል። ከርቤን በትንሽ ውሃ ውስጥ በመቀላቀል በቀጥታ በተጎዳው ድድ ላይ መቀባት የኢንፌክሽን ምልክቶችን ለማስታገስ ይረዳል። ዘይቱን መጠቀም ታዲያ ተመራጭነት አለው። ጥቂት ጠብታ የከርቤ ዘይትን ከሁለት እስከ ሶስት ጠብታ ማለት ነው ወደ ሙቅ ውሃ ወይም ደግሞ ለብ ባለ ውሃ ውስጥ በጥቂቱ መጨመር ከዛም ለ ሰላሳ ሰከንድ በአፋችሁ ውስጥ መግመጥመጥ ወይም ደግሞ መያዝናም መጥፋት ያስፈልጋል። በፍጹም መዋጥ የለባችሁም። በዚህ አማካኝነት ለአፍናም፣ ለጉሮሮ፣ ለድድ ጤና በጣም ጠቃሚ ነው። እንደዚህ መጠቀም ትችላላችሁ። ሁለተኛ ደግሞ ለቆዳችን ጤና ነው። ለቆዳችን ጤና እንግዲህ ከርቤ ቁስሎችን ለማከምናም ለብጉር መጠቀም ይቻላል። ከርቤ ጸረ ተባይናም ፈውስን የሚያፋጥኑ ባህሪያት ስላሉት ትናንሽ ቁስሎችን፣ ጭረቶችንና የቆዳ መቆጣትን ለማከም ሊያገለግል ይችላል። የከርቤን ዘይት ከሁለት እስከ ሶስት ጠብታ ለምሳሌ ከወይራ ዘይት ጋር በመቀላቀል በቀጭኑ በተጎዳው ቆዳ ላይ መቀባት ይቻላል። ለፈንገስ ኢንፌክሽን ደግሞ አንዳንድ ጥናቶች እንደሚያሳዩት ከርቤ የጸረ ፈንገስ ባህሪያት ሊኖረው ይችላል። ይህም እንደ የእግር ፈንገስ ያሉ የቆዳ ኢንፌክሽኖችን ለማከምም ሊረዳ ይችላል። ከርቤ ጸረ ብግለትና ጸረ ተባይ ባህሪያት አሉት። እንደ ቁስሎች ብጉርናም የፈንገስ ኢንፌክሽኖች ላሉ የቆዳ ችግሮች ጥሩ ነው። አጠቃቀሙም እንደ የኮኮናት ወይም ደግሞ ከጆጆባ ኦይል ወይም ደግሞ ዘይት ጋር በመጠኑ መቀላቀል ከሁለት እስከ ሶስት ጠብታ ማለት ነው። በቀን አንድ ወይም ደግሞ ሁለት ጊዜ በተጎዳው አካባቢ ላይ መቀባት፣ በቀን አንድ ወይም ደግሞ ሁለት ጊዜ በተጎዳው ቆዳ ላይ መተግበር ይመረጣል። ከርቤ በተፈጥሮ ጸረ ተባይ እናም ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህሪያት ስላለው ለተለያዩ ኢንፌክሽኖች እናም እብጠቶች እንደረዳት ህክምና ሊያገለግል ይችላል። ሶስተኛ ደግሞ የመተንፈሻ አካላትን ለመደገፍ ነው። የከርቤ አስፈላጊ ወይም ደግሞ ኢሰንሻል ኦይል ወይም ደግሞ ዘይት ሁለት ጠብታዎች ያስፈልጋል። የባህር ዛፍ ዘይት ሁለት ጠብታዎች፣ የኮኮናት ዘይት አንድ የሾርባ ማንኪያ ያስፈልጋቸዋል። አጠቃቀሙ ከመተኛታችሁ በፊት እነዚህ እንዳባልቃችሁ በደረታችሁ፣ በአንገታችሁ እናም በጀርባችሁ ላይ ቀቡት። እንዲሁም በእንፋሎቱ መታጠን ትችላላችሁ። በሞቀ ውሃ ውስጥ ጨምራችሁ ጭንቅላታችሁን በፎጣ ሸፍናችሁ መታጠን እናም በጥልቅ መተንፈስ። አራተኛ ደግሞ ለመዝናናት እናም ጭንቀትን ለማስታገስ ነው። የከርቤ አስፈላጊ ዘይትን ሶስት ጠብታዎች ከላቬንደር ኦይል ከሁለት ጠብታዎች ጋር መቀላቀል። አጠቃቀሙ በእጅ አንጓችሁ ወይም ደግሞ በደረታችሁ ላይ መቀባት ነው። ይህ ለመዝናናት እናም ጭንቀትን ለማስታገስ ይረዳል። አምስተኛ ደግሞ ለአርትራይተስ ነው። ከርቤ ለአርትራይተስ ጥቅም ሊኖረው የሚችል ጸረ ብግነትና ህመም ማስታገሻ ባህርያት እንዳሉት አንዳንድ ጥናቶች ቢጠቁሙም እንዴት በአስተማማኝና በውጤታማነት መጠቀም እንደሚቻል መረዳት በጣም አስፈላጊ ነው። ከርቤን ለአርትራይተስ ከመጠቀማችሁ በፊት የጤና ባለሙያ ዶክተርን ማማከር በጥብቅ ይመከራል። ባላችሁ ልዩ የጤና ሁኔታ ላይ በመመስረት ግላዊ ምክርን ሊሰጣችሁ ይችላል ማለት ነው። ከርቤን እንግዲህ ለአርትራይተስ ለመጠቀም በውጭ ቆዳ ላይ መቀባት ይቻላል። ለአርትራይተስ የሚሸጡ አንዳንድ ቅባቶች ብዙ ጊዜ ከሌሎች ንጥረ ነገሮች እንደ ከርቤ እናም አስፈላጊ ኢሰንሻል ኦይሎችን ይይዛሉ። እነዚህ እንግዲህ በተለምዶ በተጎዱት መገጣጠሚያዎች ላይ የሚቀቡ እናም የሚታሹ ናቸው። የምርት መመሪያዎቹን ታዲያ በጥንቃቄ መከተል ያስፈልጋል። በቤት ውስጥ የሚዘጋጁ ቅባቶች፣ አንዳንድ ባህላዊ የምግብ አዘገጃጀቶች ከርቤ አስፈላጊ ዘይትን እንደ ኮኮናት ዘይት ባለው ተሸካሚ ዘይት ጋር በማዋሃድ የራሳችሁን ቅባት ማዘጋጀት ትችላላችሁ። አጠቃላይ መመሪያ፣ አንድ ሾርባ ማንኪያ የኮኮናት ዘይት ውስጥ ጥቂት ጠብታ የከርቤ ዘይትን በመጠቀም ከ2 እስከ 3 ጠብታ ማለት ነው፣ ህመም ባለበት ክፍል ላይ መቀባት ነው። ጥቂት የከርቤ አስፈላጊ ዘይት ጠብታዎችን እንደ የኮኮናቱ ወይም ደግሞ ከጆጆባ ዘይት ጋር በመቀላቀል አተገባበሩ በቀን ከሁለት እስከ ሶስት ጊዜ በቀስታ በተጎዱት መገጣጠሚያዎች ላይ ማሸት ነው። በአካባቢው ያለውን እብጠትናም ህመምን ለመቀነስ ይረዳል። ስድስተኛ ደግሞ ለሄሞሮይድ ወይም ደግሞ ለፊንጢጣ ኪንታሮት ከርቤን መጠቀም ይቻላል የሚል ነው። አንዳንድ ባህላዊ ልምዶች እንግዲህ ከርቤን በጸረ ብግነት ባህሪያቱ ምክንያት ለኪንታሮት የተወሰነ እፎይታ ሊሰጥ እንደሚችል ቢጠቅሙም፣ ከርቤን ለኪንታሮት ከመጠቀማችሁ በፊት ግዴታ የጤና ባለሙያ ወይም ደግሞ ዶክተር የፊንጢጣ ሐኪምን ማማከር በጣም አስፈላጊ ነው። ራስን በራስ ማከም አደገኛ ሊሆን ይችላል እና ሌሎች ስር የሰደዱ በሽታዎችን ለማስወገድ ትክክለኛ ምርመራን ማድረግ አስፈላጊ ነው። የጤና ባለሙያ ከርቤን እንደ ተጨማሪ ህክምና ተገቢ ነው ብሎ ካመነ እዚህ ላይ ልትጠቀሙባቸው የምትችሉ አንዳንድ መንገዶች አሉ ማለት ነው። ከርቤ ጸረ በግነት እናም ጸረ ተዋሲያን ባህሪያ ስላለው ለኪንታሮት ጠቃሚ ሊሆን ይችላል። ኢንፍላሜሽንን ሊቀንስ፣ ህመምን ሊያስታግስና ፈውስንም ሊያበረታታ ይችላል። ከርቤን ለኪንታሮት ለመጠቀም በውጭ ቆዳው ላይ መቀባት ትችላላችሁ። የከርቤ አስፈላጊ ዘይትን እንደ የኮኮናት የጆጆባ ወይም ደግሞ የወይራ ዘይት ያስፈልጋቸዋል። ከአንድ እስከ ሁለት ጠብታ የከርቤ አስፈላጊ ዘይት ያስፈልጋል። ከአንድ የሻይ ማንኪያ ተሸካሚ ዘይት ጋር ማለትም ከኮኮናት፣ ከጆጆባ ወይም ደግሞ ከወይራ ዘይት ጋር መቀላቀል ከአንድ እስከ ሁለት ጠብታን ማለት ነው። ከነዚህ ከአንዱ ዘይት ጋር ትቀላቀሉታላችሁ። በአንድ የሾርባ ማንኪያ ከአንድ እስከ ሁለት ጠብታ የከርቤ ዘይትን ማለት ነው። አጠቃቀሙ በቀን ከሁለት እስከ ሶስት ጊዜ በንጹህ የጥጥ መቀቢያ ወይም ደግሞ ጣት በቀስታ በውጫዊው ኪንታሮት ላይ መተግበር ነው። ማስጠንቀቂያ፣ አስፈላጊ ዘይቶቹን በውስጥ በኩል አታስገቡ። በውጫዊ ኪንታሮት ላይ ብቻ ተጠቀሙ። እናም በመጀመሪያ የቆዳ ምርመራ ማድረግ ያስፈልጋል። እንዲሁም ደግሞ በከርቤ ዘይቱ መታጠብ ነው። በገንዳ ውስጥ የሞቀ ውሃ አዘጋጅታችሁ እናም ጥቂት ጠብታ የከርቤ ዘይትን መጨመር ነው። በቀን አንድ ወይም ደግሞ ሁለት ጊዜ ከ15 እስከ ሀያ ደቂቃዎች መታጠብ ማሳከክን ያስታግሳል፣ እብጠትን ይቀንሳልና አካባቢውንም ንጹህ ያደርገዋል። የከርቤ ዘይትን በጭራሽ በውስጡ በኩል ለምሳሌ በፊንጢጣ ውስጥ አታስገቡ። የቆዳችሁ ሁኔታ ከተጎዳ ወይም ደግሞ በጣም ከተቆጣ የባለሙያ ምክር ሳይኖር ከመጠቀም ተቆጠቡ። ብስጭት ከተፈጠረም መጠቀማችሁን አቁሙ። እርጉዝ ከሆናችሁ ጡት እያጠባችሁ ከሆነ ወይም ደግሞ መድኃኒትን የምትወስዱ ከሆነ በፍጹም እንዳትጠቀሙ። ሰባተኛ ደግሞ ከርቤ ለካንሰር መጠቀም ይቻላል ወይንስ ደግሞ አይቻልም የሚል ነው። አንዳንድ ግን የቅድመ ጥናቶች ከርቤ የካንሰር ህዋሳትን እድገት ሊገታ እንደሚችል ይጠቁማሉ። ነገር ግን ይህንን ለማረጋገጥ ተጨማሪ ምርምር ያስፈልጋል። ከርቤን ለካንሰር ራስን በራስ ማከም አደገኛ ሊሆን ይችላል እና ተገቢውን የህክምና እንክብካቤውን ሊያዘገየውም ይችላል ካንሰር እንዳለባችሁ ከተረጋገጠ የተረጋገጡ የህክምና ዘዴዎችን መከተልና ማንኛቸውንም ተጨማሪ ወይም ደግሞ አማራጭ ህክምናን ከመጠቀማችሁ በፊት ከሐኪማችሁ ጋር መወያየት በጣም አስፈላጊ ነው። ምንም እንኳን የላብራቶሪ እናም የእንስሳት ጥናቶች ከርቤ ለካንሰር ህክምና የተወሰነ ተስፋ ሰጪ ውጤትን ቢያሳዩም ይህ በሰዎች ላይ ገና አልተረጋገጠም። ካንሰርን በተመለከተ ማንኛውም አይነት ህክምና ከመጠቀማችሁ በፊት ሁልጊዜ ብቃት ካለው የጤና ባለሙያ ጋር መማከር በጣም አስፈላጊ ነው። በቤተ ሙከራ እናም በእንስሳት ላይ የተደረጉ ጥናቶች ከርቤ የተወሰኑ የካንሰር ሴሎችን እንደ የጡት የፕሮስቴት እናም የጉበት ካንሰር ያሉትን በመዋጋት ረገድ የተወሰነ ውጤትን አሳይቷል። ሆኖም ግን ፈዋሽ አይደለም እናም መቼም ቢሆን የተለመደውን የካንሰር የህክምና መንገድን ሊተካ አይገባም። ለካንሰር እንግዲህ ደረጃውን የጠበቀ የከርቤ እንክብልን ብዙውን ጊዜ ከ200 እስከ 400 ሚሊግራም ከምግብ ጋር ይወሰዳል። ጠትን ወይም ደግሞ ኢንፍላሜሽንን በሽታ የመከላከል አቅምንናም የዕጢን ዕድገትን ለመግታት ሊረዳም ይችላል። ከመድኃኒቶች ጋር ሊገናኝ ወይም ደግሞ የጉበት ኢንዛይሞችንም ሊጎዳ እንደሚችልም ማወቅ አለባቸው። በቆዳ ላይ ላሉ እጢዎች ደግሞ በአካባቢው መጠቀም የማስታገሻ ውጤት ሊኖረው ይችላል። የከርቤ ዘይትን ከትንሽ ውሃ ወይም ደግሞ ማር ጋር ተቀላቅሎ በተወሰኑ የቆዳ ቁስሎች ላይ ሊቀባ ይችላል። ለተከፈቱ ቁስሎች ወይም ደግሞ ክትትል ለሌለው አጠቃቀም አይመከርም ማለት ነው። ያም ሆነ ይህ ከርቤ ለካንሰር ፈውስ እንደሚጠቅም ለማረጋገጥ ተጨማሪ ምርምር ያስፈልጋል ማለት ነው። ትክክለኛ የካንሰር ህክምናን በፍጹም ሊተካ አይችልም። ይህንን እንድታውቁ እፈልጋለሁ። ስምንተኛ ደግሞ ከርቤን ለማህፀን ጤንነት ለመጠቀም ነው። ከርቤን ለሴት ብልት ጤንነት መጠቀም በተለይም ለበሽታዎች ለማጥበብ እናም ከወሊድ በኋላ ፈውስን ለማፋጠን በባህላዊ መድኃኒትነት በጣም ረጅም የሆነ ታሪክ አለው። ሆኖም ግን ደህንነቱ በተጠበቀ እናም በተገቢው መንገድ መጠቀም በጣም አስፈላጊ ነው። የሴት ብልት አካባቢ በጣም ስስ ነው፣ እናም ተገቢ ያልሆነ አጠቃቀም ብስጭት ወይም ደግሞ አለመመጣጠንን ሊያስከትል ይችላል። ከርቤ ለሴት ብልት እንክብካቤ በባህላዊ መንገድ በደህና እናም በብዛት ጥቅም ላይ የሚውሉባቸው የተለያዩ መንገዶች አሉ ማለት ነው። ይህንን ግን ሳይንስ ብዙም አይደግፈውም። ከርቤን ለማጸን ወይም ደግሞ ለሴት ብልት እንክብካቤ ለመጠቀም በከርቤ የሞቀ ውሃ መታጠብ ነው። ይህ በጣም ደህንነቱ የተጠበቀ እናም ውጤታማ ነው። ዓላማውም ቦታውን ማጽዳት፣ ሽታን ማስወገድ፣ ፈሳሽን ማስወገድ፣ ኢንፌክሽኖችን እንደ ይስት ወይም ደግሞ የባክቴሪያል ቫጂኖሲስ ያሉ ኢንፌክሽኖችን ማከም ከወሊድ በኋላ ፈውስን ለማፋጠን ይረዳል። እንዴት መጠቀም ይቻላል? የሚለው ከአንድ እስከ ሁለት የሻይ ማንኪያየከርቤ ዱቄት ወይም ደግሞ ሙጫውን በሁለት ኩባያ ውሃ ውስጥ ከአምስት እስከ አስር ደቂቃዎች አፍሉት። ከዛም ማጥለል እናም ወደ መቀመጫ ገንዳ ውስጥ መጨመር ነው። በቀን አንድ ጊዜ ወይም ደግሞ በሳምንት ጥቂት ጊዜ ከ15 እስከ 20 ደቂቃዎች በሞቀው ፈሳሽ ውስጥ መቀመጥ ነው። ከጨረሳችሁ በኋላ በቀስታ ቦታውን ማድረግ ያስፈልጋል። ለወር አበባ ህመም፣ ሽታን ለማስወገድ፣ ቀላል ኢንፌክሽኖችን እናም ኮሪድ በኋላ ለእንክብካቤ ለመጠቀም። እንዴት መጠቀም ይቻላል? ከርቤን እንደ ላቬንደር እናም ከሮዝመሪ ካሉ እጽዋት ጋር መቀላቀል፣ አንድ ሻይ ማንኪያ የከርቤ ዱቄትን በአንድ ሳህን የፎላ ውሃ ውስጥ መጨመር ነው እንፋሎቱን ለመያዝ በሚያስችል ልቅ ጨርቅ ወይም ደግሞ ብርድ ልብስ ተሸፍናችሁ በሳህኑ ላይ መቀመጥ ነው። ታዲያ እንዳትቃጠሉ መጠንቀቅ ያስፈልጋል። በሳምንት አንድ ጊዜ ወይም ደግሞ በወር አንድ ጊዜ ለ15 ደቂቃዎች ያክል በእንፋሎቱ መታጠን ይመከራል ማለት ነው። ታዲያ መጠንቀቅ ያለባችሁ ነገር በእርግዝና ወቅት፣ በደም መፍሰስ ወይም ደግሞ በበሽታዎች ጊዜ በፍጹም ይህ አይመከርም። የከርቤ ዘይት ወይም ደግሞ ቅባትን ለቆዳ መቆጣት፣ ለማሳከክናም ለቀላል የውጭ ኢንፌክሽኖች መጠቀም ይቻላል። እንዴት መጠቀም ይቻላል? ከአንድ እስከ ሁለት ጠብታ የከርቤ አስፈላጊ ዘይትን በአንድ የሾርባ ማንኪያ የኮኮናት ወይም ደግሞ የወይራ ዘይት ውስጥ መቀላቀል። እፎይታ ለማግኘት በውጫዊው የሴት ብልታችሁ ከንፈር ከውስጥ ሳይሆን ከውጪ መቀባት። ዘይቱን ወደ ውስጥ በሴት ብልት ውስጥ በፍጹም አታስገቡ። በጣም ጠንካራ ሊሆንናም የፒኤች ሚዛንንም ሊያስተጓጉል ይችላል። አንዳንድ ሴቶች ደግሞ ከወሊድ በኋላ ወይም ደግሞ የሴት ብልትን ለማጥበብ የከርቤ ውሃ ማጠቢያዎችን ወይም እንፋሎትን ይጠቀማሉ። ምንም እንኳን ሳይንሳዊ ድጋፍ ውስን ቢሆንም፣ ሁልጊዜ ታዲያ ከመጠቀማችሁ በፊት በቆዳ ላይ ትንሽ ቦታ ላይ በመቀባት ሞክሩት። ብስጭት፣ ያልተለመደ ፈሳሽ ወይም ደግሞ ኢንፌክሽን ካለባችሁ የእጽዋት ህክምናን ከመጀመራችሁ በፊት የጤና ባለሙያን ማማከር ይመከራል። ስለዚህ ከርቤን በእነዚህ መልኩ መጠቀም ትችላላችሁ ማለት ነው። ታዲያ የከርቤ ዘይትን በቤት ውስጥ እንዴት ማዘጋጀት ይቻላል የሚል ጥያቄ ደግሞ አለ። እንዴት እንደምታዘጋጁ ደግሞ እነግራችኋለሁኝ። በቤት ውስጥ የከርቤ ዘይትን መስራት በሱቆች ውስጥ እንደሚገዛው ንጹህ አስፈላጊ ዘይት ማምረት በትክክል አንድ አይነት አይሆንም። አስፈላጊ ዘይትን ማውጣት በተለምዶ እንደ የእንፋሎት ማጣሪያዎች ወይም ደግሞ የ ካርበን ዳይኦክሳይድ ማውጫዎች ያሉ ልዩ መሳሪያዎችን ይፈልጋሉ። ሆኖም የተወሰኑ የከርቤ ጠቃሚ ባህሪያትን በሌሎች ዘይት መሰረት የሚይዝ በከርቤ የረጠበ ዘይት በቤት ውስጥ መፍጠር ትችላላችሁ ማለት ነው። በቤት ውስጥ እንግዲህ በከርቤ የረጠበ ዘይትን ለማዘጋጀት የሚያስፈልጋችሁ ግብዓቶች የከርቤ ሙጫው ያስፈልጋችኋል። ጥሩ ጥራት ያለው ጥሬ የከርቤ ሙጫን ምረጡ። ይህንን በኦንላይን ላይ መግዛትም ትችላላችሁ። ወይም ደግሞ ከምታውቁት ጥሩ ጥራት ያለው ከርቤን ከሚሸጥ ሰው መግዛት ትችላላችሁ። እንዲሁም ደግሞ ዘይቶች ያስፈልጋችኋል ኬረር ኦይል፣ ወይም ደግሞ ተሸካሚ ዘይት የምንላቸው እነዚህ እንግዲህ ጥሩ የመቆያ እድሜ ያለው ማለትም ለረጅም ጊዜ ቶሎ ኤክስፓየርድ የማያደርጉ ዘይቶች ያስፈልጋችኋል ማለት ነው። ጥሩ አማራጮች የሚባሉት የጆጆባ ዘይት ጆጆባ ኦይል የምንለው ይህ እንግዲህ ረጅም የመቆያ እድሜ ያለው እናም በቆዳችን በቀላሉም የሚዋጥ ነው። ጣፋጭ የአልመንድ ዘይት ቀላል እናም ሁለገብ ዘይት ነው። የወይራ ዘይት ይህ እንግዲህ የተለመደ እናም በቀላሉ የሚገኝ አማራጭ ነው፣ ምንም እንኳን ጠንካራ ሽታ ቢኖረውም። የተጣራ የኮኮናት ዘይት ይህ እንግዲህ ሽታ የሌለው ቀለም የሌለው እናም ፈሳሽ ሆኖ የሚቆይ ነው። ንጹሕ እና አየር የማይገባበት ጠርሙስ ያስፈልጋቸዋል። ጠርሙሱ ጠቆር ቢል መልካም ነው ወይም ደግሞ በጨርቅ መጠቅለል ይኖርባችኋል። ጥሩ ማጣሪያ ጨርቅም ያስፈልጋችኋል ማለት ነው፣ ዘይቱን ለማጣራት ወይም ደግሞ ማጥላያንም መጠቀም ትችላላችሁ። ታዲያ የከርቤን ዘይትን ለማዘጋጀት ሁለት ሜቶዶች ወይም ደግሞ ዘዴዎች አሉ ማለት ነው። እነዚህን ሁለት ዘዴዎችን እነግራችኋለሁኝ። የመጀመሪያው ዘዴ ቀስ በቀስ የማርጠብ ዘዴ ነው። ይህ ሙቀትን ሳትጠቀሙ የምታዘጋጁት ነው። ታዲያ ይህ ዘዴ ረዘም ያለ ጊዜን ይወስዳል። ነገር ግን የከርቤን ይበልጥ ስስ የሆኑ ንጥረ ነገሮችን የሚጠብቅ ነው። ጠርሙሱን አዘጋጁ። ጠርሙሱን ንጹሕናም ሙሉ በሙሉ ደረቅ መሆኑን አረጋግጡ። ከዛም በጠርሙሱ ውስጥ የከርቤ ሙጫውን መጨመር ነው። የከርቤ ሙጫ ቁርጥራጮቹን ወደ ጠርሙሱ ውስጥ ጨምሩ። ያን ያክል መፍጨት አያስፈልገውም። ያዘጋጃችሁትን ዘይት ደግሞ በከርቤ ውስጥ ጨምሩ። የከርቤ ሙጫው ሙሉ በሙሉ መሸፈሩን ማረጋገጥ አለባችሁ ማለት ነው። ያዘጋጃችሁትን የወይራ ዘይት ሊሆን ይችላል፣ የተጣራ የኮኮናት ዘይት ሊሆን ይችላል፣ ወይም ደግሞ የጆጆባ ኦይል ወይም ደግሞ ዘይት ሊሆን ይችላል። ከነዚህ አንዱን ተጠቅማችሁ ሙሉ በሙሉ ከርቤውን በጠርሙስ ውስጥ በእነዚህ ዘይቶች መሸፈን አለባችሁ ማለት ነው። ከዛም ጠርሙሱን በጥብቅ መክደንና ሙቅ በሆነ ጨለማ ቦታ ውስጥ አስቀምጡት። ድብልቁ እንግዲህ ለብዙ ሳምንታት ከአራት እስከ ስድስት ሳምንታት በመጠበቅ እንዲረጥብ አድርጉ፣ ወይም ደግሞ የከርቤ ይዘቱን እንዲይዝ ማድረግ ያስፈልጋል ማለት ነው። ታዲያ በየጥቂት ቀናት ውስጥ ጠርሙሱን በቀስታ ማወዛወዝ ወይም ደግሞ መቀላቀል። ዘይቱ የከርቤውን ሽታ እና ምናልባትም የተወሰነ ቀለምን ሲይዝ ታስተውላላችሁ በጊዜ ሂደት። ከዛም ከአራት እስከ ስድስት ሳምንታት በኋላ ዘይቱን በስስ ጨርቅ ወይም ደግሞ በጥሩ ማጣሪያ ማጣራት ነው። ይህ የሙጫውን ቁርጥራጮቹን እናም ማንኛውንም ዝቃጩን ያስወግደዋል። ከዛም ያጠለላችሁትን ዘይት ቀዝቃዛ እናም ጨለማ ቦታ ውስጥ ማስቀመጥ በተጠቀማችሁት በተሸካሚው ዘይት የመቆያ ዕድሜ ላይ በመመስረት ለብዙ ወራት ሊቆይላችሁ ይችላል። አስቀምጣችሁ መጠቀም ትችላላችሁ ማለት ነው። አንዱ ዘዴ ከርቤ ዘይትን በቤት የምታዘጋጁበት መንገድ ይህ ነው። ረጅም ጊዜን ግን ይወስዳል። ሁለተኛው ዘዴ ደግሞ በቀስታ የማሞቅ ዘዴ ነው። ይህ ፈጣን ዘዴ ነው። ይህ ዘዴ የማርጠብ ሂደቱን ለማፋጠን ረጋ ያለ ሙቀትን ይጠቀማል። መካከለኛ ሙቀትን ትጠቀማላችሁ። ዘይቱን እንግዲህ ከመጠን በላይ እንዳታሞቁ በጣም መጠንቀቅ ያስፈልጋል። ይህ ጥራቱን ሊያበላሸውናም አደገኛ ሊሆንም ይችላል። ከመጠን በላይ ማሞቅ ያለባችሁም ከዛ ቅድም ያዘጋጃችሁትን ንጥረ ነገሮችን ወይም ደግሞ ግብአቶችን በማዋሃድ ወደ ጠርሙስ ውስጥ መክተትና መክደን ነው። በሞቀ በማይፈላ ውሃ በተሞላ ድስት ውስጥ ጠርሙሱን ከድናችሁ አስቀምጡት። በድስት ውስጥ ማለት ነው። ያዘጋጃችሁትን ወይም ደግሞ የደባለቃችሁትን ውህድ ከድናችሁ በድስት በተሞላ ውሃ ውስጥ በሞቀ ማለት ነው፣ በጣም የፈላ አይደለ፣ መክተት ነው። ከዛም አልፎ አልፎ እየፈተሻችሁ ከአንድ እስከ ሁለት ሰዓታት በዝቅተኛ ሙቀት ውስጥ ማሞቅ ያስፈልጋል ማለት ነው። ከዛም ማቀዝቀዝ እናም ማጣራት ነው። ከቀዘቀዘ በኋላ ዘይቱን በጨርቅ ወይም ደግሞ በጥሩ ማጣሪያ አጣሩት። ከዛም የተጣራውን ዘይት በቀዝቃዛ እናም በጨለማ ቦታ ውስጥ አስቀምጣችሁ መጠቀም ትችላላችሁ ማለት ነው። የከርቤ ዘይትን ታዲያ ለማዘጋጀት ትዕግስት ያስፈልጋል። ዘይቱን ባረጠባችሁት መጠን በተለይም ያለሙቀት ዘዴ ማለትም የመጀመሪያው ዘዴን የምትከተሉ ከሆነ የተገኘው የረጠበ ዘይት የበለጠ ጠንካራ እናም ጠቃሚም ይሆናል። የረጠበው ወይም ደግሞ ያዘጋጃችሁት ዘይት የሚታወቅ የከርቤ ሽታ ሊኖረው ይገባል። ከሌለው ረዘም ላለ ጊዜ ወይም ደግሞ ብዙ የከርቤ ሙጫን በመጠቀም እንደገና ለማርጠብ መሞከር አለባችሁ። በቤት ያዘጋጃችሁት የከርቤ ዘይት ሌላ ዘይት በመጠቀም የረጠበ ዘይት እንጂ ንጹህ የከርቤ አስፈላጊ ዘይት እንዳልሆነ ማወቅ አለባችሁ። የረጠበውን ዘይት በቆዳችሁ ላይ በብዛት ከመጠቀማችሁ በፊት ለማንኛውም የአለርጂ ምላሽ ወይም ደግሞ ስሜታዊነትን ለመፈተሽ በማይታይ ትንሽ የቆዳ አካባቢ ላይ መሞከር ይመረጣል። ከባድ የጤና ችግሮች ካለባችሁ ወይም ደግሞ ከርቤን ስለመጠቀም እርግጠኛ ካልሆናችሁ ሁልጊዜ ብቃት ካለው የጤና ባለሙያ ጋር መማከር ያስፈልጋል ማለት ነው። የከርቤ ዘይትን በዚህ መልኩ በእነዚህ በሁለት መንገዶች በፈጣንም ወይም ደግሞ ረጅም ጊዜ በማቆየትም ማዘጋጀት ትችላላችሁ ማለት ነው። ሁለቱም ዘዴ ግን ጽናትን ይፈልጋል። ታዲያ ከርቤን በፍጹም መጠቀም የሌለባቸው ሰዎች ደግሞ ምን አይነት ሰዎች ናቸው የሚለውን እነግራችሁና ፕሮግራሜን አጠቃልላለሁ። አንደኛ ነፍሰ ጡር የሆኑ ሴቶች ናቸው። ከርቤ የማፀን መኮማተር ሊያስከትል ስለሚችል በእርግዝና ወቅት በፍጹም መጠቀም አይመከርም ሁለተኛ ጡት የሚያጠቡ ሴቶች ናቸው በጡት ወተት ውስጥ ስለሚወጣ ወይም በጨቅላ ህፃናት ላይ ስላለው ተጽዕኖ በቂ መረጃ ስለሌለ ጡት በምታጠቡበት ወቅት ከርቤን በፍጹም መጠቀም አይመከርም ሶስተኛ የጉበት ችግር ያለባቸው ሰዎች ናቸው ከርቤ በጉበት ላይ ተጽዕኖ ሊያሳድር ስለሚችል የጉበት ችግር ያለባቸው ሰዎች ከመጠቀም መቆጠብ አለባቸው አራተኛ የደም እርጋትን የሚቀንሱ መድኃኒቶችን የሚወስዱ ሰዎች ናቸው። ከርቤ የደም እርጋትን ሊቀንስ ስለሚችል ከእነዚህ መድኃኒቶች ጋር መስተጋብርን ሊፈጥር ይችላል። አምስተኛ ለከርቤ ወይም ደግሞ ለሌሎች ንጥረ ነገሮች አለርጂ የሆኑ ሰዎች ናቸው። ከርቤ በአንዳንድ ሰዎች ላይ የቆዳ መቆጣት ወይም ደግሞ የአለርጂ ምላሽን ሊያስከትል ይችላል። ለመጀመሪያ ጊዜ ስትጠቀሙ በትንሽ የቆዳ ክፍል ላይ በመሞከር ምላሹን ማረጋገጥ ይመከራል። የአለርጂ ምልክቶች ሊታዩ ስለሚችሉ ጥንቃቄ ማድረግ ያስፈልጋል። ስድስተኛ ከቀዶ ጥገና በፊት ወይም ደግሞ በኋላ ያሉ ሰዎች ናቸው። ከርቤ የደም መፍሰስ አደጋን ሊጨምር ስለሚችል ከቀዶ ጥገና በፊት እናም በኋላ ባሉ ሳምንታት ውስጥ መጠቀም አይመከርም። ሰባተኛ ዝቅተኛ የደም ስኳር መጠን ያላቸው ሰዎች ናቸው። ወይም ደግሞ ሃይፖግላይሲሚያ ያለባቸው ሰዎች ከርቤ የደም ስኳር መጠንን የበለጠ ሊቀንስ ይችላል። ስለዚህ ዝቅተኛ የደም ስኳር መጠን ያላቸው ሰዎች ከርቤን ባይጠቀሙ ይመከራል ማለት ነው። አጠቃላይ የጤና ትምህርት ብቻ ነው። ማንኛውንም የጤና ሁኔታ ለማከም ከርቤን ከመጠቀማችሁ በፊት ሁልጊዜ ከጤና ባለሙያ ጋር መማከር ይኖርባችኋል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደ ተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይሌኝ እላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ። ላይክና ሼር ሳታደርጉ በፍጹም እንዳትወጡ።